የቪዲዮ ኮንትራት ቤት ስራ አግኝተው ስራ ተገኝቶ ግን ስራ ከበደኝ እያሉ ለሚያማርሩ እህቶቻችሁ እንዲደርስ ላይክና ሼር፣ ሰብስክራይብ ማድረግ እንዳትረሱ። ምንድን ነው ቀንጨባ አድርጌ አንድ ቪዲዮ አስደምጫችሁ ነበረ። እነዚህ ልጆች ኮንትራት መጥተው በካምፓኒ ስራ አጥተው የሚሰቃዩ እህቶቻችሁ ናቸው። የሚገርመው ነገር ከፈተናው ብዛት ከስራ እጦት ብዛት ምንድነው የተደረገው ቲክቶክ ላይ አስወጥተው ኑና ውሰዱኝ፣ ኑና ስራ እፈልጋለሁ፣ መስራት እፈልጋለሁ ብላ ነው ቪዲዮ ላይ ያስተላለፈችው። አያሳዝንም? እስቲ ለምሳሌ ዛሬ ላይ ነይና ውሰጅኝ እባክሽ መዳም፣ እኔ መስራት እፈልጋለሁ ብላችሁ በቲክቶክ ላይ አውርታችሁ፣ አንድ መዳም በቲክቶክ ላይ እናንተን አይታችሁ መጥታ እናንተን ወስዳችሁ፣ ምን አይነት ንቀት። ትላንትና እኮ ስራ ተሽ እየተሰቃየሽ ነበር የምትባሉት ነገር አይከብድም። ያንን እንኳን ሳታስብ ስራ አጥታ ስለተሰቃየች ከዛ ማምለጥ ስለፈለገች ብቻ በቲክቶክ ላይ ወጥታ መዳም እባክሽ እኔ ስራ እፈልጋለሁ ነይና ውሰጅኝ ሰራተኛ ምትፈልጊ ከሆነ ብላ አስተላልፋለች ማለት ነው። አስባችሁታል? ግን እኔ አሁን ብዙ ብዙ እህቶች ኮሜንት ላይ ምንትሉኛላችሁ፣ እኔ ስራ ይበዛብኛል፣ ልቤ ድክማለኝ፣ ልቤ ሊፈርስ ነው፣ ልቤ ሊወልቅ ነው። ስራ አግኝተሽ ነው ማሪ። ይኸው በስራ ጦት ምክንያት ልባቸው ሊወልቅ ነው። ልባቸው ሊፈርስ ነው። ልልሽ እወዳለሁ የኔ ማር፣ እዛ ቤት ውስጥ ትልቅ ቤት ውስጥ ምድርና ፎቅም ሆነ ምንም ሆነ ልንገራችሁ። እናንተ ለመዳሞች እንዴት እንደምትሸውዷቸው ልንገራችሁ ማለት ነው። እሺና እንሻላ ብቻ ነው ማለት ያለባችሁ። በተረፈ ምግባሽ በልተሽ ጠጥተሽ ስራሽን እየሰራሽ የሆነ ደግሞ የርፍትሽ ሰዓት ማመቻቸት መቻል አለብሽ። ያንን የርፍት ሰዓትሽ ማረፍ መቻል አለብሽ። የሆነ ነገር ስሪ ታነሺ ከተባልሽ እንሻላ ከቻልሺው ስሪ። ዛሬ ቀን ሙሉ የምትጨርሽው ከሆነ ከቻልሺው ስሪ። ካልጨረስሽው ደግሞ ተዩ። የአረቤ ስራ ባይዘው ወይ በአንድ ቀን መጨረስ አትችሉ ብዙ ብዙ ህቶች የምትፎገሩት የአረብ ስራ የአረብ ስራ በቀን የሚያልቅ ይመስሏቸዋል። ጉልበታችሁ የሌለ ጉልበታችሁ ጭንቅላታችሁን የሌለ አድክማችሁ ነው የምትሰሩት ማለት ነው። የአረብ ስራ በአንድ ቀን አያልቅም፣ ግን ዋና ዋናው ስራ መስራት ነው። ልቤ ፈነደ ላልሽኝ እህት፣ ምን ላድርግ ላልሽኝ እህት፣ አስር ወሬ ነው ላልሽኝ እህት ነው ይሄ መልእክት ማለት ነው። አረብ ቤት ዋና ዋናው ስራ፣ ለምሳሌ ለዛሬ አሁን እኔ ቤት ለዛሬ ምግብ ግዴታ ነው። ምግብ እሰራለሁ። ምግብ ከሰራሁ በኋላ መጥረግ ከቻልኩ፣ ከምግብ በፊት መጥረግ ማጽዳት ከቻልኩ አጸዳለሁ የተወሰነውን። ከዛ ልክ የምሳ ሰዓቴ ሲደርስ ኩሽና አግባለሁ፣ ምሳዬን ሰራለሁ። ምሳዬን ከሰራሁ በኋላ ኩሽና ዕቃ ማጠብ ግዴታ ነው፣ አጥባለሁ። ከዛ በኋላ ደግሞ መክሰስ እሰራለሁ። ከዛ በኋላ የቀረው ጽዳት ዛሬ ከቻልኩ ለመጨረስ እሞክራለሁ። ግን እርፍቴን ሰዓት አማጥጫ አይደለም እርፍቴን አርፌ ነው ለመጨረስ መሞክረው። እናንተ ግን የምትፈገፍጉት የምትለፉት ማለት ነው። ወላሂ ይሄን ሲስተም ተጠቀሙ። አረብ ቤት ዋና ዋናው ስራ ስሩት። ዋና የሚያዩት የሚያዩት ቦታ አጽዱት። የሚበሉት ነገር ደሩሪ እናንተ ምሰሩት ከሆነ ስሩት። ከዛ ውጭ ሙሉ ለሙሉ እሷ ያለችኝን በቀን እጨርሳለሁ ማለት ዘበት ነው። ኦኬ የጸዳ ቦታ ካለ አታስጡ። ሽንት ቤት በጣም ብዙ ሽንት ቤት ካላችሁ ብዙ ሰው የሚጠቀምበትን ሽንት ቤት በየቀኑ ጠቡት። ለምሳሌ ሳሎን ውስጥ ያለው ብዙ ክላስ ከሆነ ዋና የሚቀመጡበት የሚቀመጡበት ቦታ፣ የልጆች ክላስ ከሆነ በአንድ ቀን በየቀኑ አታጽዱ። በየቀኑ ዝም ብላቸው፣ አልጋቸውን አነጣጥፎ ቆሻሻ ምናምን ካለ ልቀሙ። የሚታይ አይን አይን ውስጥ የሚገባ የሚገባው ነገር ስሩ እንጂ ሙሉ ለሙሉ ከጠዋት ተነስተሽ እየፈገፈግሽ እየፈገፈግሽ እየፈገፈግሽ እጨርሳለሁ ማለት ዘበት ነው። ይሄ ሞኝነት ነው። ስለዚህ ይሄንን ስህተት አትስሩ። አሁን ለምሳሌ አስር ወሬ ነው ምን ላድርግ ልቤል የፈነደነው ሶስትና አራት መኪና አጥባለሁ ታለች። መኪና በየቀኑ አይታጠብም ሲጀመር። ንገራቸው ለአረቦቹ፣ በየቀኑ ማጠብ አልችልም አለቀ። በየቀኑ አላጥብም በሳምንት ላጥብ ይችላል። በሳምንት እኔ በሳምንት ጁማ መኪና አጥባለሁ። ባይዘው የማይደበቅ እውነታ ማለት ነው። በሳምንት ልታጥቢ ትችያለሽ፣ ግን በየቀኑ ሙስተሂ ላላጥብ። እናሳፍርሻለን ብለው አስፈራሩን ላልሽው አሳፍሩን በያቸው። አያሳፍሩሽም። ቀጥ ለጥ ነው የሚሉት። ወላ ሁነት ይሄን ምክንያቱም ወጪ አውጥቶብሻል። ይቃማሽ አሰርቶታል። ገባሽ? ምን ታስሮት እነሱ ራሳቸው ናቸው። ገባሽ? እና አረብ ቤት በጉልበት የሚሆን ነገር የለም ውዶች። አረብ ቤት በጉልበት በልፋት በደከማችሁት ልክ ምናምን አይደለም። ወላሂ እውነቴን ነው። በቃ ቀስ ብላችሁ አእምሮችሁን አረጋግታችሁ ሳትጨነቁ፣ ወይኔ ጉዴ ይህን ሁሉ ስራ አለብኝ ምናምን ሳትሉ፣ ተረጋግታችሁ የሚብሰው የሚብሰው ማድረግ ነው። ገባችሁ። ግዴታ የለባችሁም። በቀን ውስጥ ሁሉንም የመጨረስ ግዴታ ግን ግዴታ የሆነ የሆነው ቦታ እንደነገርኳችሁ የሚቀመጡበት እንደዚህ ፎከስ የሚያደረጉበት ሁሌ ቴሌቪዥን የሚያዩበት፣ ቁርስ ምግባቸው፣ ምሳቸው፣ ቁርሳቸው የሚበሉበት ቦታ እና ብዙ ጊዜ ቴሌቪዥን እያዩ የሚያሳልፉበት ቦታ በደንብ ፍክት ጽድት አድርጋቸው አጽዱ። ሌላው ቦታ ግን ረተብ ረተብ ነው የምታደርጉት። አለ የሆነ ጊዜ ዲቴል የምታጸዱበት ጊዜ አለ ያኔ በውሃ ምናምን አድርጋችሁ የምታጸዱበት አዋራ ምናምን የምታነሱበት ጊዜ አለ ግን ሁሌ አይደለም ሁሌ አይደለም። ኦኬ ሁሌ አይደለም። ራሳችሁን አትጉዱ። ወላሂ ስለለፋችሁ ስለደከማችሁ ስራ በቃኝ ደከመኝ ሰለችኝ ስላላላችሁ አረቦች የሚወዷችሁ መስሏችሁ ከሆነ በጣም ተሳስታችኋል። እና ምንድን ነው ኮንትራት ቤት ያላችሁ ስራ አግኝታችሁ አላህ ስራ ሰጥታችሁ፣ ግን እናንተ ስራ በዛብኝ፣ ወይኔ ጉዴ ምናምን ለምትሉ ውጦቼ ይሄ ቪዲዮ ለእናንተ ጥሩ ነገር ነው ብዬ አስባለሁኝ። እኔ ለዛ እንድትጠነከሩበት ነው ያመጣሁላችሁ። ቤት በቀያየራችሁ ቁጥር ጉልበታችሁ እያለቀ ነው የምትሄዱት። ለምሳሌ የሆነ ቤት ሄዳችሁ በጣም ቆሻሻ ቤት ሄዳችሁ አጽድታችሁ ፍክት አድርጋችሁ ምናምን እዛም ቤት አልተመቻኝም ብላችሁ ከወጣችሁ ሌላ ቤት ሄዳችሁ በተመሳሳይ ሁኔታ አድርጋችሁ አጽድታችሁ አልተመቸኝም ብላችሁ ከወጣችሁ ገንዘቡን እራሱ አታገኙትም። እንደምታውቁት በጣም በርካታ እህቶች እንደዛ የሚኖሩ ውህቶች አሉ ገንዘባቸው ግን ቢሮ ነው የሚበላው ቢሮ ላይ የሚበሉት ደረቅ ቂጣ ምናምን ነው የተሻለ ምግብ ምናምን ሆኖ አይደለም ነገር ግን የበላሽበት የጠጣሽበት የተቀመጥሽበት የዛ ግማት ግም የሆነ ሽንት ቤት ላይ የተጸዳዳሽበት ራሱ ከፍለሽ ነው ማለት ነው እና የቢሮ ግብረ የሚባል ነገር አለ ያንን የሚቆርጡባቸዋል ከዛ በኋላ ደግሞ አጠቃላይ ገንዘባችሁ ደግሞ የሆነ ጊዜ ስራ አግኝታችሁ እንኳን ገብታችሁ ብሬን ላኩልኝ ብትሉ አይሰጧችሁም። ቀራማ ገብተች ነበር፣ የሆነ ነገር ተከስቶ ነበር፣ እንደዚህ እንደዚህ ሆኖ ነበር፣ ከስድስት ወር በኋላ ምናምን እያሉ ያንን ብር ያካክሱታል ማለት ነው። ስለዚህ ትልቅ ቤትም ሆነ ትንሽ ቤት፣ እንደውም እኔ ከትንሽ ቤት ትልቅ ቤት እመርጣለሁ። ለምን ትንሽ ነው ምናምን ቤታቸው ትንሽ ነው ብለው ስለሚያስቡ፣ ሶስት ክላስ አራት ክላስ ነው ብለው ስለሚያስቡ ጭንቀት ነው የሚለቁባቸው አንቺ እኮ ስራ የለሽም፣ በተቀመጣችሁ ቁጥር እኮ ነው አንቺ እኮ ስራ የለሽም። ብዙ ስራ አሰሪም እንደዚህ እያሉ ይጨቃጭቋቸዋል። ትልቅ ቤት ቢያንስ በዚህ ወጥታችሁ በዛ ገብታችሁ ትተነፍሳላችሁ። ወላይ ትልቅ ቤት ስራ አይበዛም፣ ባይዘው ስራ አይበዛም ስላችሁ። ይሄ አሁን ሌላ የሚበላበት ቦታ አለ፣ ሌላ ቴሌቪዥን የሚያዩበት ቦታ አለ ሌላ የሚተኙበት ቤት አለ። እነዚህ ትናንሽ ቤቶች ደግሞ እዛው ነው የሚበላው፣ እዛው ነው የሚጠጣው፣ እዛው ነው የሚተኛው፣ እዛው ነው በቃ። ብዙ ነገሮች እዛው ነው ልጆቹ የሚጫወቱት፣ በቃ ይሄ እበት በሉት የሀገር ቤት አይደለ? እበት ይሄ ከብት እንደዚህ ሲረጋግጠው ያደረበት በሉ፣ ውሃ ቅደው ውሃ መልስ እያላችሁ ነው የምትውሉት ማለት ነው። እና ላይክ እና ሼር ሰብስክራይብ ማድረጋችሁን ተስረሱ። እወዳችኋለሁ።